ካንሰርን ቀድሞ ለማወቅ የሚያስችል ስኬታማ ምርምር ተካሄደ። ከአምሳ በላይ የካንሰር ዓይነቶች ላይ የተሠራ ጥናት ካንሰርን በምርመራ ለማግኘት የሚወሰደውን ጊዜ እንደሚያሳጥር ተገለጸ። በሰሜን አሜሪካ በተካሄደው ጥናት የተለያዩ የካንሰር ዓይነቶችን ማግኘት የተቻለ ሲሆን፣ ከዚህ ቀደም ምንም ዓይነት የምርመራ ስልት ያልነበራቸው የካንሰር ዓይነቶች ይገኙበታል። ምርምር ከተደረገባቸው የካንሰር ዓይነቶች ግማሹ በመጀመሪያ የስርጭት ደረጃ ላይ ሳሉ ሊደረስባቸው ተችሏል። ካንሰር በመጀመሪያ ደረጃ ስላለ በምርመራ ሲገኝ የተሻለ ሕክምና መስጠት ይቻላል። ዘ ጋላሪ ቴስት የሚል ስያሜ የተሰጠው ምርምር የተደረገው በአሜሪካው መድኃኒት አምራች ግሬይል ነው። የዘር መልናሙና በመውሰድ በደም ሕዋስ ውስጥ በመሰራጨት ላይ ያለ ካንሰር ላይ ለመድረስ ያለመ እንደሆነ ተገልጿል። በጥናቱ የ25 ሺህ ሰዎች ከካናዳ አሜሪካ ተሳትፏል። ከአንድ መቶ ሰዎች አንዳንዳቸው ካንሰር እንዳለባቸው ታውቋል። ስልሳ ሁለት ፐርሰንት ያህሉ ካንሰር እንዳለባቸው የታወቀው ዘግይቶ ነው። የግሬል ፕሬዚዳንት ሰር ሃርፐል ኩማር የተገኘ ውጤት አበራታች ነው ብለዋል። ከቢቢሲ ጋር ባደረጉት ቆይታ አዳዲስ የካንሰር አይነቶችን ለማግኘት ምርምሩ ያግዛል፣ በጣም አደገኛ የሆኑ የካንሰር አይነቶችን ቀድመን ካወቅን የተሻለ ህክምና መስጠት እንችላለን ሲሉም ተናግረዋል። ሆጎን ሄልዝ ኤንድ ሳይንስ ዩኒቨርሲቲ የጨረር ባለሙያና የጥናት ዋና ተመራማሪ ዶክተር ኒማ ናቪዛደ እንዳሉት ግኝታቸው የካንሰር ምርመራን ይለውጣል። የተለያየ ካንሰር ዓይነቶች ሳይዘገይ ማወቅ የሚቻልበት መንገድ አግኝተናል። ስኬታማ ሕክምና ለመስጠት እና ህመሙን ለመፈወስም ጉልህ ሚና አለው ብለዋል። በዩኬ ካንሰር ጥናት ማዕከል የሚሰሩት ናስር ተርቤ በበኩላቸው ጉዳት የማያደርሱ የካንሰር አይነቶችን በተጋነነ መጠን በምርመራ ማግኘት አስጊ ይሆናል ብለዋል። ካንሰር እንደሌለባቸው ከታወቁ ናሙናዎች መካከል ዘጠና ዘጠኝ በመቶ ያህሉ በትክክልም ካንሰር እንደሌለባቸው በማረጋገጥ ረገድ ጥናቱ ውጤታማ ሆኗል። ምርመራው ከጡትና ከማህፀን እንዲሁም ከሰገራ ምርመራ ጋር በመጣመር የበለጠ ውጤታማ እንደሚሆን ይታመናል። ጥናቱ የተካሄደው በምርመራ ለማወቅ አስቸጋሪ በሆኑ የካንሰር አይነቶች ላይ ሲሆን ይህም የእንቁላልጥ፣ የጉበት፣ የሆድ፣ የሽንት ትቦና የጣፊያ ካንሰር ይጨምራል። ከአስር ናሙናዎች በዘጠኙ የካንሰር መነሻ ተደርሶበታል። የደም ምርመራ በማድረግ ካንሰርን ቀድሞ ማወቅ የሚቻልበት መንገድም አመልክቷል። የደም ምርመራ ማድረግ በካንሰር የሚሞቱ ሰዎችን ቁጥር ስለመቀነሱ ተጨማሪ ጥናቶች እንደሚያስፈልጉ ሳይንቲስቶች ገልጸዋል። በለንደን የካንሰር ጥናት ማዕከል የሚሰሩት ክሊተርተርበል ቀድሞ ካንሰር ማግኘት በካንሰር የሚሞቱ ሰዎችን ቁጥር ይቀንሳል የሚለውን ለማወቅ ወጥ ያልሆነ ናሙናዎች መውሰድ አለባቸው ብለዋል። የጥናቱ ውጤት ዩሮፒያን ሶሳይቲ ፎር ሜዲካል ኦን ኮሌጅ መጽሐፍት ላይ የሚታተም ይሆናል። የዩናይትድ ኪንግደም ብሔራዊ የጤና አገልግሎት እንዳለው ሶስት አመታት የወሰደ እና አንድ መቶ አርባ ሺህ ሰዎች የተሳተፉበት ጥናት በቀጣይ አመት ይፋ ይደረጋል። ጥናቱ ስኬታማ ከሆነ አንድ ሚሊዮን ሰዎች ላይ ሙከራ ይደረጋል። ሰላም ጤና ይስጥልን። ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት ያመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር